አሰላሙ አለይኩም ወረህመቱላሂ ወበረካቱህ። ውድነት ከበራችሁ የፋፊ ኮች የቶ ቻናል ተከታዮች እንዴት ናችሁ? ደህና ናችሁ ወይ? አልሐምዱሊላህ። አሁን ደግሞ በፋጡሜ ቻናል መተናል እና እንዴት ናችሁ? ደህና ናችሁ ወይ? ያው ሰሞኑን ሮሮ እያወራችሁባችሁ ነበረ። ባለቤቷ በባህር ሄዶ ኢንሻአላህ ያው እንደሚመለስ ነው። አሁን ያለው አዲስ ነገር ደው አድርጉ ማለት ነው። ደህና ናችሁ ወይ? ሁሉ ሰላም? ከእኛ ጋር ሁሉ ሰላም ነው። አህላም ሰላም በያቸው፣ እንዴት ናችሁ በያቸው። እንወዳታለን ብለዋል። የሰሚና ቢዩ ሰሚና ቢዩ ቢዩ አህላም ካደር ባላለሁኝ በያቸው የዚህነት እና የፋጡም የእህታቸው ልጅ ልጅ ነኝ። የፋጡም ልጅ የዘይባ ነኝ። የእህታቸው ልጅ የዘይባ ነኝና አ እንደ እንደ ነው ትብት ሹበት ተሰጣ ቸውሻ አሰላሙ አሌይኩም ወራህመቱላሂ ወበረካቱ። የተከበሯቸው የዩቲዩብ የተከታዮች እንዴት ናቸው? ሰላም ናቸው? ሁላችሁንም ሰላም ያለፈ ያላችሁበታለ ሰላም ያድርጋችሁ። ኢድ ሙባርክ እንኳን አድረሳችሁ። ያው ትናንትና ነው ኢድ እንግዲህ፣ እንደምታወቁት እኛ ጋር ደግሞ ዛሬም ትናንትናም ማክብረን፣ ያው ዛሬ ደግሞ እስከ ሳምንት ኢድ አያልቅም አይደለም። ተሰብስበናል ቤተሰብ ጋር ነው ኢድ እኔ የማሳልፈው ብያቸዋለሁ። ያው ረመዳንንም ከቤተሰብ ጋ ነበረ አልሐምዱሊላህ ሁላችሁም የምትመኙት ነው፣ በሰው ሀገር ላይ ሆናችሁና ኢንሻአላህ እናንተንም ለሀገራችሁ በሰላም ሀሳባችሁ ተሳክቶላችሁ ገብታችሁ በሰላም ሁናችሁ ምታሳልፋለ ያድርጋችሁ። ልጅ ዛሬ እንደምታውቁ ከቤተሰብ ጋር ያለው ታናሽቴ ካሜራ ትፈራለች እምቢ ብላ ያው አልገባን ብላናለ። እና ውዶችዬ ይሄን ይመስላል። ኢድን ነገ ኢንሻአላ። በቀጣይ ደግሞ እናንተ የቀጣውን ረመዳን በሀገራችሁ ላይ መታችሁ የምታሳልፉ አላ አድርጋችሁ ኢድንም በሰላም ቤተሰቦቻችሁ ጋር የምታሳልፉ አላ ያድርጋችሁ እያልኩኝ ምኞቴ ነው ውዶችዬ። ለምታበርሳችሁ ልጆች ደግሞ ከልብ እናመሰግናለን። ይህን ሰሞን ሮሮ እያረችበት ነበር ና ብላለች። ቤ ያው እንደምታውቁት ያቦቴ ልጅ ወንድሜም እንዲሁም ደግሞ ባሌም ነበረ የሄዱት ማለት ነው ወደ የመን ያሉት ያው አልሐምዱሊላህ፣ የሁሉም ድምፅ ተሰምቷል። ግን ካሉበት አንጻር ደግሞ እንሻላ በሰላም ሁሉም በያሰበበት ወዲህም የሚመለሰው ወደ ወደዚህ ወደፊትም ያቀናው ደግሞ ወደፊት በሰላም አሰቡበት እንዲደርሱ ዱዓ አድርጉላቸው ማለት ነው ዶቼ እንዲሁም ሸር ላይክ እያደረጋችሁ ለምታበረታቱን ከልብ አመሰግናለሁ። እንሻላ ላለመጥፋት እንሞክራለን። ያው ረመዳን ጋር ሁላችንም በሀገርም ይሁን በውጭም ይሆን ያው ከስራም ረመዳንም ስለሆነ ያን ያክል የመጥፋት እንትናለን። እንሻላ ካአሁን በኋላ ላለመጥፋት እንሞክራለን ማለት ነው። እስኪ የወንድም የሚስል አስታውቃችሁ አሰላሙ አለይኩም በያቸውና ሰላም በያቸው።

የሰው ልጅ መቼም እድሜው ምናምን ምናምን ኖርማል ነው፣ እና ዋናው ጤና ነው። እንደዛ የማስበው ፋጡሚትን የአንድ አመት መጣት አለው ዘይባለ በማል እየገባች ነው መሻላ ብቻ አላህ ይጠብቃችሁ። በጣም እንወዳችኋለን፣ እናከብራችኋለን። እንሻላ ማዘር ደግሞ ሰላም ትበላችሁ ትበላችሁና ወንድማችሁ አሰላሙ አለይኩም። ልጆቼ እንደት ናችሁ? የልጅ ጓደኞች ቤተሰቦች እንደት ናችሁ? እኛ በጣም ደህና ነን። እናንተም ደግሞ ባገራችሁ ቤተሰቦቻችሁ ጋር ደስታችሁን የዛሬ ውዶች ይህን ይመስላል። እንግዲህ እናቴም ታውቃችኋለች፣ አልሐምዱሊላህ ሁላችሁም ከናፈቃችኋቸው ቤተሰቦቻችሁ ጋር ተገናኝታችሁ፣ ልክ እንደኛ ተገናኝታችሁ የምታሳልፉ ኢድንም ረመዳንንም አላህ ያድርጋችሁ ማለት ነው። ሀሳባችሁ ተሰርቶ እንሻአላ በሌላ ቪዲዮ እስከምንገናኝ ድረስ በዙ እንሰናበታችኋለን። አሰላሙ አለይኩም ወረህመቱላህ በረካቱ። ሼር ላይ እንዳትደርሱ ላይክ ሰብስክራይብ እያረጋችሁ እያበረታታችኋት። እንግዲህ ሰብሪና እናት በጣም መስራት ትፈልጋለች። ልጅ ትንሽ ያዝ ስላደረጋ ነው እንጂ ቀጣይ እናንተ የምትፈልጉትን ነገር ቦታ፣ በተለይ አሁን ስለ ቦታ የምትፈልጉ በህጋዊ መንገድ እንሻላ ታሳያችኋለች። ስገዙ ግን ቤተሰቦቻችሁ ኑረውበት፣ ቤተሰቦቻችሁ ወደውላችሁ፣ ፈደውላችሁ። እኔ ከዚህ በፊት ስለ ቦታና ምናምን በጣም ሞካክር ነበረ። በዛን ሰዓት ቦታም አሪፍ ነበር። አሁን ቢኖር እጥፍ እጥፍ እጥፍ የሚሸጥ ነበረ። ላኪን አንዲት ልጅ ጭራሽ እኔ እንዲገዛላት ሁላ አድርጋ ብር ምናምን እንትን ብላ ነበር ላኪን አይሆንም። እንደዛ ሳይሆን በየተሰባችሁ ኑሮ ያንን ቦታ ተፈራሪ ምናምን ያን ኃላፊነት የሚወስድ ሰው ሊኖራችሁ ግድ ይላል። እሷ ግን ባወቀችው አሪፍ ቦታ ካገኘች፣ ሌላም ደግሞ እንዲሁ ሌላ ስራዎችን ታሳያችኋለች ማለት ነው። እናንተ ላይክና ሰብስክራይብ፣ ሼር እያረጋችሁ አበረታቱ። ያው መስራት የሚፈልግን ሰው ማበረታት አለብን ማለት ነው። ኢንሻላህ ሰብሪና ጋር እየሆኑ ይሰራሉ ማለት ነው። ኢንሻላህ ያው በድዋ እንግዲህ ገዙን ማለት ነው። ሰላማችሁ ይብዛ። ሰላም አሌኩም